ለኢትዮጵያ ስታስብ ቀድሞ ጭንቅላት ላይ የሚመጣ ነው? ዶሮወጥ። አረባክል ዶሮወጥ ራስን መስራት አጥበህላ ወጡ አማርኛ በነገር ላይ እዚህ ተወልዶ እንዳደገ ሰው ነው። አረንጓዴ ቢጫ ቀይ ነው የምንሰራው በኢትዮጵያ። ለአረፋ ደግሞ ብዙ ጊዜ ልጆች ልብስ፣ ጫማ ምናምን ይገዛላቸዋለ። ተወጫለሽ ከፋሚሊ ጋር ትሰበሰብ ያለሽ ሰው ለመጠየቅ ትሄጃለሽ። ግን ስትሞክራለች በእርግጠን ሶሪያ ያለው ሕፃን ነበርኩና ብዙ ነገር አላስተውልም። ስለ ኢንቨስትመንት ስታስቡ ኢትዮጵያን በመምረጣ ለምን መረጥ ነው ብላችሁ ታስባላ። አሁን በጣም ትላልቅ ፎቆች የሚያማምሩ መንገዶች እየተሰሩ ነው። በዓል እዚህ እንዴት ነው የምታሳልፈው? ከቤተሰብ ጋር ስትሆኑ ከስራ ውጭ ቀን ያደረሳችሁ ኮላአም ወንትምክር